የዱባይ ደላሎች በዜጋቸው በራሳቸው ዜጋ ላይ ግፍና መከራ እያደረጉ ይገኛል ማለት ነው። ይህም ማለት እንግዲህ ስለ ዱባይ ደላሎች ብዙ ጊዜ ብዙ ነገር እየተወራና እየተባለ ይገኛል። በወሬ ብቻ ሳይሆን በተግባር የሚታይ ነገር ነው ወገኖቻችንን ሲያሰቃዩ የሚያሳይ ቪዲዮ በቲክቶክ በቴሌግራም፣ በተለያዩ በሁሉም እንግዲህ በሚባል ደረጃ እየታዩም እያየናቸው እንገኛለን ማለት ነው። የእውነት ነው ብላችሁ የዱባይ ደላላ በቃችሁ ሊባሉ ይገባል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ እና እየተጋበራችሁ የዚህ ቻናል ቤተሰቦች ሁላችሁንም ሰላም ሰላም ብያለው። በያላችሁበት ያለ ሰላምታ እና እዝነታ የላችሁ ለማለት እወዳለሁ። ውድ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሽር እያደረጋችሁ የቻናሉ ቤተሰብ ተሆኑ ዘንድ በትህትና እጠይቃለሁ። ነባር ለባር ቤተሰቦች ቪዲዮን ላክ፣ ሽር እያደረጋችሁ አበረታቱ። እንግዲህ እየጠፋሁ ነው እንግዲህ በአንዳንድ ነገሮች እንዲሁም አልመቻቹልኝ ባሉ ነገሮች እና እንዲሁም አንድ የራሴ ችግር ስለነበረብኝ በዛም በዛም ምክንያት እየጠፋሁኝ እገኛለሁ ማለት ነው። እንግዲህ እስኪ ላለመጥፋት ሞክራለሁ፣ ምክንያቱም ያው እንግዲህ አንድ ነገር ሰዎች ነንና እንግዲህ ያው ችግሮች፣ የተለያዩ ችግሮች እናስተናግዳለን ማለት ነው። ብቻ ለሁሉም ነገር አልሐምዱሊላህ ዛሬ ይላችሁ የምታዩት እንግዲህ ስለ ዱባይ ደላሎች ይሆናል ማለት ነው። እውነቴን ነው። የዱባይ ደላሎች ወዴት ወዴት እየሄዱ እንደሆነ አላቅም። እንግዲህ ታምኔሉ ላይ እንደምታዩት አንድ ወገናችንን እያሰቃዩት ይገኛሉ ማለት ነው። ከሀገሩ ያመጡት ሰርተ ትጠቀማለህ፣ ተጠቃሚ እናደርግሃለን፣ ትለወጥበታለህ ብለው ስንት ብር ያለ ንብረቱን ሽጦ ተበዳድሮ ነው ይሄ ልጅ የሚመጣው። እውነት ነው ኢትዮጵያን በአሁኑ ሰዓት ስለ ኢትዮጵያ ኑሮ የማያውቅ የለም። እና ሁሉ ባልጋ ባልጋ ሆኖላቸው አይደለም፣ ስደት ስትመጡ ሞልቶላቸው አይደለም። መቼም ይሄ ሁላችንም የምናውቀው ነው። ሰው ያለውን አራግፎ ያለውን ሻሽጦ፣ በዛ ላይ ልጠቅሞታ ላይ ከሰው ተበድሮ ነው የሚመጣው። ምክንያቱም ነገ ሰርቼ ተካዋለሁ በሚል እንግዲህ በአንዳንድ ሆዳም ደላሎች ተታሉ የሚመጣል እና ይህም ልጅ የዚሁ ተመሳሳይ ነው። ያለ ንብረቱን ሸሽጦ ተበድሮ ያልፍልኛል ብሎ የወጣ ወንድማችንን ዱባይ ከደረሰ በኋላ እንግዲህ ከፊዱንም ማያሳውቁትም፣ ስራም አልጨመሩትም። ከዛም በኋላ ከቤት አውጥቶ ራሱ አስፋልት ላይ እመጣል ደረጃ ድረስ ተደርሷል ማለት ነው። የወገናችን በጣም እየተሰቃየ ነው። አይታችሁ ከሆነ በቲክቶክ፣ በሁሉም ነገር ላይ በቴሌግራም፣ በቲክቶክ፣ በዩቲዩብ፣ በሁሉም ላይ የሚያሳዩ ምስሎች ተለቀዋል። ወሬ አይደለም ይሄ በተግባር ነው። አይታችኋል። ሳሪ ግን ሳሪ ወላሂ ነው በቃ እንደው መጥፎ ነገር አያገኝሽ እንደ እውነት ነው። በጣም ለወገን ተቆርቋሪ ያላትን ወደኋላ የማትን ወገኖቿ ለመርዳት ቁማ እየተነሳች እህታችን ናት። አላህ ይጨምርልሽ። መችን የሰው ውለታ ሰው ከፍሎ ይዘልቀውም ከአላህ ከሰማይ ቤት ነው እና የምታገኙ አላህ ይስጥሽ ለማለት እወዳለሁ። በዚህ ነገር ላይ ሳሪ ሳላመሰግናት አላልፍም። በላይ በላይ ይስጥሽ እህቴ። እውነት ነው ካያችኋት ጀምራችኋት አይታችኋት፣ አላ አደለም መሲና፣ እሷ በጣም ለወገኖቻቸው የቆሙ ብዙ ኢትዮጵያውያን የሚሰቃዩን ሰለችን ብለው ሳይሉ ራሱ በቃ ደካ መንሰለችን ሳይሉ የሚረዱ ወገኖቻችን እህቶቻችን መሲና ሳሪ ናቸው ማለት ነው። እውነቴን ነው ወላሂ ነው የምላቸው። በጣም በስራ ላይ ራሳቸውን አጨናንቀው በዛ ላይ ደግሞ ለወገኖቻቸው ቁመው ያሉ እህቶቻችን ናቸው። አላህ ከክፉ ነገር ይጠብቃቸው። በእውነት እውነቴን ነው እና እንግዲህ ሁሌ ነው ስለ ዱባይ ደላሎች ሁል ጊዜ በሚዲያ ይባላል፣ ግን መፍትሄ አልተገኝም። እስካሁን ድረስ የሚመጡ ልጆችም የሚባሉትን አይሰሙም። እንደገና ደግሞ በዚህ ነገር ላይ መንግስትም ደግሞ ሀግ ሊላቸውም እንግዲህ አልፈለገም መሰለኝ። በጣም ከልክ አለፉ፣ በጣም ከልክ አለፉ። የሰውን ንብረት እያሸጡ ስራ እንቀጥራችኋለን እያሉ እያታለሉ ያለ ንብረታቸውን አሽጠው ካመጡ በኋላ ከዛም በኋላ ቦታው ከደረሱ በኋላ አላቅላችሁም የሚባል ነገር በቃ ቃላት ነው የሚሰሙት። ውጭ ድረስ እስከ ተጥለው ስንት ስቃይ እስከሚደርስባቸው በገዛ ገንዘባቸው መጥተው ከዚህ በኋላ በቃ አታስፈልጉን ብለው አስፋልት ላይ መጣል ድረስ ነው የሚደርሱት። እውነቴ ነው። ምን አይነት ጭካኔ ነው? እኛ ኢትዮጵያውያኖች አረተው የሰው ገንዘብ አይጠቅምን? የራሳችንንም አልጠቀመን። በቃ የራሳችንንም እኮ ላንጠቀምበት እንችላለን፣ እንኳን የሰው ገንዘብ እና የሰው ገንዘብ ደግሞ ለማንም አይጠቅምም። ስለዚህ ወገኖቻችሁን ባታሰቃዩ በቃ። በሆነ በሆነ ነገር እያታለላችሁ ሰውን የምትበሉ አይጠቅማችሁም። ሰው የተጠቀመበትን ማለት ይቅርታ የሰራነው የሰራውንም ሳይጠቀምበት ሱብሃንላህ የሚሄዳለ ከዚ ቻለ የሚሰናበታል እኔ እነሱ እነሱን እስኪ አስቡ እናንተ ደግሞ ይሄንን ባህራምን ባህላልም ያጠራቀማችሁትን ገንዘብ ላትጠቀሙበት ትችላላችሁ ነገ የሰማይ ቤታችሁን አስቡ ስለዚህ በዱባይ ያላችሁ ደላሎች ሀግ ባይ ያስፈልጋችኋል እስካሁን ሀግ ያላችሁ እንግዲህ ነገር የለም ባካችሁ ይበቃችኋል በቃ እንዴ ምን ለማድረግ ነው? አሰቃያችኋቸው አሰቃያችኋቸው አሰቃያችኋቸው። ወገኖቻችሁ እኮ ናቸው። እንዴ ነገ እኮ የእናንተ ገንዘብ በሀራም ያመጣችሁት ገንዘብ ማለት ነው። ነገ ሰማይ ቤታቸው አሄራ ቤታችሁ እሳቱን እኮ ነው የሚጠብቃችሁ። ይህን አስቡ፣ ሞትን አስቡ። በዱኒያ ስትኖሩ ሁልጊዜ በዱኒያ የምትኖሩ እንዳይመስላችሁ። ዱኒያ ላይ ስንኖር እኮ ኩንትራት ተኮናትረን ያለ ነው። ስለዚህ እኛ ቤታችን ሌላ ነው ቤታችን በቃ የዘላለም ቤታችን የት እንደሆነ ባንረሳ ጥሩ ነው ማለት ነው። ሰው በወገኑ ላይ ምን አይነት ጭካኔ ነው? እናንተ ወንድም የላችሁም፣ እናት የላችሁም? የዚህ እነዚህ የልጆች እናት ስታዝን የእናንተ እናት አደለችም? የኛስ እናት ብትሆን ብላችሁ ትንሽ ያታስቡ። ስለዚህ የዱባይ ደላሎች፣ በቃችሁ፣ ይበቃችኋል። በወገናችሁ ላይ ሁላ ግፍና መከራ አታድርሱ። በጣም በዛ። ሁልጊዜ በሚዲያ ይነገራል። እናንተ ግን በቃ ጥሩ እሰይ እየተባላችሁ መሰላችሁ መሰለኝ ወገኖቻችሁን ካሉበት ስራ እንጨምራቸዋለን ስራ በቆንጆ ደመወዝ ትቀጠራላችሁ ያላችሁን ጨፍጭፋችሁን እያላችሁ ካመጣችኋቸው በኋላ አላቅም በቃ ጆሮ ዳባልባት ስራዬን ሄድ ለመፈለክበት ሂድ። ከቤት አውጥታችሁ ሁሉ ንፋስ ላይ እና ሙቀት ላይ ራሱ ስፋልት ድረስ መሮሩ እየደረሳችሁ ነው። ስለዚህ እናንተ ምን አይነት መሪ ነው የሚቀበላችሁ? በቃችሁ፣ አረ በቃችሁ፣ በቃችሁ፣ ሀብላችሁ፣ በቃችሁ እንዴ በሰው ነፍስ ላይ አትጫወቱ። ነገ እናንተ የት ቦታ እንደምትወድቁ አታውቁትም። ነገ የት ቦታ እንደምትወድቁ አታውቁትም። አንዳንዴም ሞትንም አስቡ። የስደትን ኑሮ መችም የማያውቅ የለም፣ ሁላችንም እናውቃለን። እንደገና ደግሞ በህገ ወጥ የምትመጡ ልጆች እባካችሁ፣ ስለ እናንተ ብዙ ጊዜ ይነገራል። አንዳንዴም ታናዳላችሁ እንዴ! በቃ ዛሬ እኮ ሁሉ ነገር ረቅቋል። ሁሉ ነገር በሚዲያ ማየት መስማት ትችላላችሁ። ያለ ንብረትን እየጨፈጨፍ የራስ ንብረት ደግሞ ምስኪ እንዳሸው የሰው ንብረት የሰው ተበድር አትምጣ አትምጡ በቃ እውነቴን ነው የሰው እዳ አያስተኛም አያስቀምጥም በሽተኛ ያደርጋል ከማሰብም የተነሳ ስለዚህ የዛ ሁነው የሚወሯችሁ እና ቦታው ላይ ስትደርሱ የምታዩት ነገር አንድ አይደለም በቃ እዛ እጃቸው እስከሚጨምሩ የእናንተን ብር ሞጥላፎች እጃቸው እስከሚጨምሩ ድረስ እናንተን በተለያየ ነገር በቃ ሊሰብኳችሁ ይችላሉ ማለት ነው። አትስሟቸው። እንደ ምኑ ናችሁ ነው እናንተ። በሚዲያ እኮ ብዙ ሰው የሚለፈልፈው እናንተ እንዳትበሉ ነው፣ ለእናንተ ብሎ ነው። ስለዚህ አንዳንዶቻቸው ይቺ ዝም ብላ ነው የዝም ብሎ ነው። ባካችሁ ራሳችሁ እየሰራችሁ ልትሉ ትችላላችሁ፣ ትጎዳላችሁ። እውነቴን ነው። እንዲህ በሚዲያ የሚነገረው ሁሉ እውነት ነው። እውነቴን ነው አሁን ብዙ ልጆች እየተሰቃዩ ነው። አሁን ስለ የመን ሲወራ ውሸት ይመስላችኋል። ትመጣላችሁ አላችሁ፣ ህይወታችሁን ታጣላችሁ፣ አካለ ጎደሎ ትሆናላችሁ። ከዛ በኋላ ነው ቦታው ላይ ያለው ነገር ስታየው ለካሱነት ነው የምትሉት ከሆነ በኋላ ደግሞ ማፊ ፋይዳ ሳይሆን ነው እና ስለዚህ ወላሂ በጣም ነው የሚያሳዝነው። እኔ ስለ ዱባይ ደላሎች ምን ማለት እንዳለብኝ አላውቅም። አበዙት በዛ። እንዲ ብናለ ሳውዲ አረቢያ አልሐምዱሊላህ ሰውዲ ደላሎች እንዲህ እና ከባድ ነው፣ ውድ ቤተሰቦቼ ስለዚህ አንዳንድ ደላሎች፣ ሁሉም ማለት አይደለም፣ አንዳንድ ደላሎች አላህን የማይፈሩ ሁልጊዜ የዱንያን ኑሮ በቃ የዘላለም ቤታቸው አድርገው የሚያስቡ ጥናቱን ይስጣችሁ። እውነቴን ነው። ልቦና ይስጣችሁ፣ ልቦና ይስጣችሁ። እና ውድ ቤተሰቦች ይህን ካልኩኝ እንግዲህ ይበቃኛል ማለት ነው። እንግዲህ ያው አላሁ ተላውቶ ተመቅረት ተሞጭ ላፎች ይጠብቃችሁ፣ የሰው ሀቅ አያስነካችሁ፣ እናንተንም አያስነካችሁ። የሰው ሀቅ ለሞጭ ላፎች ደላሎች እንግዲህ ደግሞ አላሁ ተዓላ ልቦና ይስጣቸው ለማለት ወዳለሁ። ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላ ወበረካቱ።